ተዘጋጅተዋል። ሰላም ጤና ይስጥልኝ። የቻናሌ ከተከታታዮቼ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን በላይክ ጀምሩ። እንግዲህ ኖላዊ ተከታታይ ድራማ በክፍል ሰላሳ ሰባት እርግብ ወደ እነ ወይዘሮ አልማዝ ቤት ትመጣለች። እነሱን በደስታ ፋ ብትን ብለው አዲስ ለብሰው እንግዲህ ተዘጋጅተው እየጠበቋት ይገኛል። እሷም ወደ እነሱ ትቀላቀላለች። ምን ይፈጠራል? ምን ይሆናል? የሚለውን ነገር እንግዲህ አብረን የምንከታተል ይሆናል። እንግዲህ እርግብ ወደ እነሱ የእነሱን ታሪክ ወይንም ደግሞ የራሷን ታሪክ ከእነ ምናሴ ቤተሰቦች ጋር ተመሳሳይ መሆኑን እንግዲህ ወይንም ደግሞ የእኛን ታሪክ ነው የተናገረችው በማለት እንግዲህ ምናሴ ለሀናም ሲናገር ሰምተነዋል። ሀና ግን ይህን ነገር አላወቀችም። ስለ ሁኔታው እና ስለ ነገሩ ዝርዝር ብሎ የተነገራት ነገር የለም። ግን ደግሞ እውነተውና ያለውን ነገር ተዘርዝሮ ለእሷ ቢነገራት ከእሷ የሆነ መፍትሄ ይመጣል ብዬ አስባለሁ። ግን ደግሞ ይህን ነገር ያቀደው ወይንም ደግሞ እርግብ የነወይዘሮ ወይዘሮ አልማዝ ልጅ ነች የሚባለውን ሴራ ያሴረው ማን ይመስላችኋል? በእርግጠኝነት የውሸት ድራማ ከወይዘሮ አልማዝ ጋር እንደ የተሰራባት እንደሆነ እንግዲህ እየታወቀ ነው። ምክንያቱም እንግዲህ ጋዜጠኛውም እንደዚሁ ከልቡ ጋዜጠኛ አይመስልም። ምክንያቱም ከኋላ ከጀርባ የሆነ ነገር ያለው ይመስላል። በመጀመሪያ ጀምሮ እርግብ ወደ እንግዲህ ስቀርብ ጥያቄዎችን ስትጠይቅ ወይንም ደግሞ ታሪኳን ስትናገር ቤተሰቦቿን በምትፈልግበት ታይም ይብን ራሱ እንዳትሳሳች እንደዚህ እንደዚህ በይ እያለ ብዙ ነገሮችን ሲላት ነበረ። በእርግጥ ነው፣ በመጀመሪያ አንድ ሰው ወደ ካሜራ ሲቀርብ የሚፈራው ነገር አለ። እንዲሁም ደግሞ የምታውቁት ነገርም ደግሞ ሊጠፋባችሁ ይችላል፣ በመፍራት ደረጃ ማለት ነው። ያያ እንዳለ ሆኖ ግን ደግሞ በቅናት ተነሳስታ ምናልባት የወይዘሮ አልማዝ ጓደኛ ይህን ነገር እያደረገችው ይመስለኛል። ምክንያቱም እንግዲህ ጓደኛ ብዙ ነገሮችን አላት። አሁን ላይ የድርጅት ባለቤት ነች። ልብስ እየቀያየረች ነው። ልብስ ስቀያየር እንኳን አንቺ ልብስ ትቀያየር ያለች እኔ ባንዱ እያለች ብዙ ጊዜ በልቧ በጣም ሌላ ነገር እንደምትል እንግዲህ ሁላችንም ያየነው ይሆናል ማለት ነው። ስለዚህ ይህን ነገር በቅናት ተነሳስታ ሀሴት ልጅሽ መታለች ብላ ሌላ ሰው እንደቀጠረች እና ነገሮቹን የወይዘሮ አልማዝን እንግዲህ ያላትን ነገር የሆነ ብትንትን ለማድረግ የመጣች ይመስለኛል። ያው ግምቴ ነው ያስቀመጥኩት። አሊያም ደግሞ የሰላም ጓደኛ አንተ ነህም ሊሆን ይችላል። ከስራው እንግዲህ እንደተፈናቀለ ሁላችንም እናውቃለን። ስለዚህ በልህ ተነሳስቶ ይህን ነገርም እሱ ሊያደርገው ይችላል ብዬ አስባለሁ እንግዲህ ወይዘሮ የወይዘሮ አልማዝ ጓደኛ ጋር ሰላም ስትጣላ እንግዲህ አይተናል። አንቺ ከኛ ቤት ውስጥ ምንም አያገባሽም፣ አይመለከተሽም። እኔ ያናገርኩ የራሴን እናት ነው። ስለዚህ ምና ሴታሙ የትም አትሄድም፣ በማለት እንግዲህ ያው ሰላም ከድሮ ጀምራ የወይዘሮ አልማዝን ጓደኛ እንግዲህ ስታስታውስ እንዳየ ነው። በብዙም አትወዳትም። ያው ጓደኛዋን የምትወዳት ወይንም ደግሞ እንደ አክስትም የምታያት እንግዲህ የህፃኗ ሀሴት ነበረች። ሀሴት ግን ከአክስቷ ጋር ስትሄድ፣ ከወይዘሮ አልማዝ ጋር ከእናቷ ጋር ወደ ጓደኛዋ ስትሄድ እጅግ በጣም ደስተኛ ሆና ነበር። እንግዲህ የወይዘሮ አልማዝ ጓደኛም ሀሴት ነበር፣ እኔን የምትወደኝ እንዲሁም ደግሞ እንደ ልጄ ላሳደጋት ልልሽ እኮ ነበር። ግን ደግሞ ነገሮችን እየፈረው ነበር እንዳልሆነ ሆና እሷም በዚህ ሆኑ ጠፋች በማለት እንግዲህ ስትናገርም አይተናል። ስለዚህ በፊት ያላቸው ቅርበት እጅግ በጣም የጓደኝነት ቅርበት ነበረ። ግን ደግሞ ሰላምዬ በፍጹም አትወዳትም፣ እሷ አክስታችን አይደለችም፣ ከእሷ ቤት አልሄድም፣ ክፉ ነች በማለት እንግዲህ ያው ሰላምዬ ይህን ያክል የሚጠላ ባህሪ በልጅነቷ የለም ግን ደግሞ ነገሮችን እንትን ትላለች እና ከሀሴትና ከሰላምዬ ላይ የሆነ እናት ወይዘሮ አልማዝ ልዩነት ያደረገችበት ግን እኔ ምንም መስሎ አልታየኝም ማለት ነው። ይህን ምሳቃ ራሱ ተለይታ እስከሚቋጠርላት ድረስ የእንጀራ ልጅ እስከምትመስል ድረስ ነው የሰላምዬ አስተዳደግ ለእኔ የተሰማኝ ማለት ነው እንግዲህ ለሰላም በቆሎ እየተገዛላት እንዲሁም ደግሞ ለሀሴት ደግሞ ኬክም እየተገዛላት ነው ያደጉት ማለት ነው። እና እንደዚህ ሆነ አድጋ እንዴት ነው ባትቀና? አሁንስ ሀሴት ብትመጣ እኔን ትረሳኛለች እስከ ማለት ድረስ ነው እንግዲህ ሰላም የደረሰችው ማለት ነው። ይህንን ብትል እኔ አይፈረድባትም ብዬ ነው ማስበው። ምክንያቱም ካለውና ከሆነው አንጻር ማለት ነው፣ ከበፊት ስታደርገው ከነበረው አንጻር ስለዚህ ሁለታቸውንም በኩላይን ማየት ግድ ነው ብዬ አስባለሁ። ስለዚህ አሁን ላይ እርግብ ወደ ቤት ትመለሳለች፣ ወደ ቤት ትመጣለች። እንግዲህ በዚህ ፓርት ላይ ምን ይፈጠራል? ምን ይሆናል? በነገራችን ላይ በጣም ደስተኞች ናቸው ሁላቸው ማለት ነው። ግን ሰላምዬ አንድ ነገር ነው ቅር ያላት። ምክንያቱም እሷ ከመሰጣች እኛን ትረሳናለች፣ እኔንም ምናሴንም ትረሳናለች። ድሮ እንደዚህ እንደዚህ እንደዚህ አድርጋ ነበረ ከምሳቃ ከምን ጋር ራሱ እኔና እሷን ትለየን ነበረ እና ያው ሀሴት እና ሰላም ደግሞ እጅግ በጣም እንደሚዋደዱ ሁለታቸውንም በሚያስታውሱበት ድረስ አይተናል። እና ያው ለምናሴም እየነገረችውን ነበረ። እንግዲህ እርግብ ደግሞ ወጣ ያለ ባህሪ እንዳላት ነው የተረዳውት። ግን ደግሞ የመጀመሪያ ታሪኳን አሁን ላይ ምንም እርግብ የምታስታውሰው ነገር የለም በማለት ነው እንግዲህ ታሪኩን ያመጡት ማለት ነው። ያ ማለት እንግዲህ አንዳንድ ነገሮች ስለ ነገሮች ብትጠየቅ እንደማትችል እና መመለስ እንደማትችል አድርገው ነው ያስቀመጡት ማለት ነው። እና ይህ ነገር ውሸት መሆኑና ቅንብር መሆኑን ሲሰሙ እነ ወይዘሮ አልማዝና እነሰላም እንደውም እነ ምናሴ የራሳቸው እህት ወይንም ደግሞ የራሳቸው ልጅ አለመሆኗን ሲያውቁ ምን ያደርጋሉ? ለጥቅምና የወይዘሮ አልማዝን ነገር ልትወስድ በመምጣቱ በመምጣቷ ይህን ነገር ሲያውቁ ምን ሊሰማቸው ይችላል? የራሳቸው ልጅ የሆነች እንግዲህ ሀና ነች። ሀና እንግዲህ በቤት ሰራተኝነት ከነሱ ቤት እያገለገለች ትገኛለች። ግን ደግሞ እሷም ወደ አባቷ ትኩረት አድርጋ ቤተሰቦቿን የመፈለግም ሀሳብ አሁን ላይ ምንም ነገር የለም። ምክንያቱም ያሳደጋት አስራ ስድስት ዓመት ሙሉ ያሳደጋት አባቷ አሁን ላይ እጅግ በጣም እየታመሙ ነው። እሳቸውም ህመማቸውን ደብቀው ይገኛሉ ከሀና ፊት እጅግ በጣም ደህና ነኝ አሁን ምንም አልልም በማለት እንግዲህ ህመማቸውን ዋጥ አድርገው ይገኛሉ። ግን ደግሞ ለአሴል እውነቱን ነግሮታል። ምክንያቱም ልጅ ሀና እንዳትጨነቅብኝ ብዬ ነው እንጂ እኔ በጣም አሞኛል በማለት እንግዲህ ስቅስቅ ብለው እንዳለቀሱም እንግዲህ አይተናል። ያው አሴርም አይዞህ ትድናለህ። እኔ ምንም ባለማለት ድረጌ ግን እጅግ በጣም ይጸጽተኛል በማለት እንግዲህ ምናሴም ሲናገር ነበር። እና እንግዲህ ኖላዊ እጅግ በጣም ታመዋል። እሳቸውን ለማሳከም ነው እንግዲህ እሷ ቀና ደፋ እያለች የምትገኘው። እና እሳቸው ደግሞ ችግር የለውም ደህና ነኝ በማለት እንግዲህ ራሳቸውን እንትን ብለው ይገኛሉ። ያው ሀና ግን ወደ ራሷ ተመልሳ እንዲሁም ደግሞ ያሳደጋት አባቷን ካሳከመች በኋላ ወደ ራሷ ተመልሳ ቤተሰቦቿንና መረጃዎቿን እዛ ቤተሰቦቿን እንደምትፈልግ ተስፋ እናደርጋለን። ትክክለኛ ቤተሰቦቿ የእሷ የሆኑ እንግዲህ እህትና ወንድም ሰላሜና ምናሴ እንዲሁም ደግሞ እናት ወይዘሮ አልማስ እንደሆነች ሲሰሙ እንግዲህ እጅግ በጣም ነው ደስ የሚላት፣ እሷም ደስ ይላታል ብዬ አስባለሁ። እነሱም ከመጠን በላይ ደስ ይላቸዋል። ምክንያቱም ወይዘሮ አልማዝ ሀናን እጅግ በጣም ይወዷታል። ባስተዳደጓ፣ እንዲሁም ደግሞ በተግባሯ፣ በሁሉ ነገሯ፣ በስለ ምግባሯ፣ ባላት ነገር ምን አይነት ጨዋ ቤተሰብ ነው ያሳደገሽ እስከ ማለት ድረስ እንግዲህ ስታመሰግናትም፣ ስቀርባትም እንዲሁም ደግሞ ልጇን ያቀፈች እስከሚመስላት ድረስ እንግዲህ ፊሊዳ ስትመለስ ያን ጊዜ እንዳቀፈቻት ሁላችንም እናውቃለን። ስለዚህ የሆነ የተረበሸ ስሜትም ተሰማኝ ስትል ነበር ማለት ነው፣ እንግዲህ የእናትነት ስሜት ማለት ነው እና ያ ነገርም ሆኗል። ስለዚህ በእርግጠኝነት በመጨረሻ ማለት ነው ሀና ትክክለኛ ልጅ ሁና የቤተሰብ አካል ትሆናለች ብዬ አስባለሁ። እንዲሁም ራሱ በቤተሰብ በቤት ሰራተኛ ሁነው ሁና ራሱ እጅግ በጣም ወደዋታል አክብረዋታል። ትህትናዋ፣ ሁሉ ነገሯ እንግዲህ ደሟ ይብን ራሱ ከሰላም ጋር ተመሳስሎ ሰላምን እንዲሁም ከሞት እንድታደገቻት እና እሷ በጣም ብዙ በርካታ ደም ሰታ እንዳዳነቻት ሁላችንም የምናስታውስ ይሆናል። ስለዚህ ሁላችንም እንግዲህ ድራማውን በጉጉት እንጠብቃለን። ውድ የቻናሌ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ጉንፋን ስለያዘ ነው ድምጽ ትንሽ የታፈ ነው። በያላችሁበት ሰላማችሁ ይብዛልኝ።